ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው አሳው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። እኔም እንደ ህዝቡ ነው ያየሁት። ይማታል እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራ ነው የገባን። እንደ ህዝብ ነው ያየሁት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ ዛሬ በተለየ ቪዲዮ ነው ከቻልኩት። እሱ ምንድን ነው ሰሞኑን ሲያነጋግረን የነበረው የብርቱካን ጉዳይ ማብቂያና መቋጫ ላይ ደርሰናል ማለት ነው። እሱ ምንድን ነው ብርቱካን እውነቱን ተናግራለች ማለት ነው። እሱን አስመልክቼ ብርቱካን እዚህ ህይወት ውስጥ ገብታ እንደዚህ ልታደርግ የቻለችበትን ምክንያት በራሷ እንደበት ተናግራለች። እሱን ፓርት ለእናንተ ዋና ዋና ሀሳቡን ቆረጥ ቆረጥ ቆረጥ አድርጌ ይዤ መጥቻለሁ ለእናንተም ግልጽ እንዲሆንላችሁ በማሰብ ማለት ነው። እሱን እጋብዛችኋለሁ ማለት ነው። ቪዲዮ ሲያልቅ ደግሞ እናንተም ስለ ብርቱካን የተሰማችሁን ሀሳብ በኮሜንት ማስቀመጥ ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ አሁን ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በዋ ክብሮት እየጋበዝኩት ወደ ቪዲዮ እናልፋለን ማለት ነው። ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድ ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብህ የስታማሚ ነኝ። አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር ማዕዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩትዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። ወላጆቻችን አሁንም የሚኖሩት እዚያው አካባቢያቸው ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየገ ሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነው እሳ ስራ ከቤታችን የስድስተኛ ልድነች ማለት ነው። ከእሷ በታች አንድ የአይቲካ ማሪ አለች እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገች፣ ምን ማቀመ ነገር እኔም እንደ ህዝቡ ነው ያየሁት። ማታለ እሱንም ተደውሎ እስቲ ግቢ ላይ ዩቲ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራ ነው የገባን፣ እንደ ህዝቡ ነው ያየነው። በቃ እያቆራረጥን ጨርሻለሽ ወላ ላይ ዩቲ ግራ ግብታ ሰኞ ነው መየት ጀመርኩ። ወስነ ስራት ራስ እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብኬ ከስታማሚ ነኝ፣ ታማሚ ነኝ። ይሄ ሌላ ነገር ግን የለም አይነት አይነት ነገር ነው በጣም ግራን የሚያጋባኝ በጣም ስህተት የሆነ ነው ፎልስ ኢንፎርሜሽን የሆነ ነው በጣም አሁን ኢንኩ ዶምቢ ዶሎ የተባለ የዛሬ አምስት ዓመት በፊት ነው አምስት ዓመት ስድስት ዓመት ነው ልጁ ደግሞ ተደፍራ እንደወለደች አንድ ዓመት ከስድስት ወር ጫካ እንደቆየች ተደፍራ እንደወለደችው ነው ልጁ ግን ስንት ዓመት ነው ሁለት ዓመቱ ነው ስለዚህ የዛሬ ስድስት ዓመት አምስት ዓመት ብትደፈር ነው የዛን ልጁ ስንት ዓመት የሆነው ነበረ አምስት ዓመት እና ከአራት ዓመት በላይ የሆነው ነበረ የልጁ ስንት ዓመት ነው? ገና ሁለት ዓመት ነው። እና ተደፍራ ታግታ ደንቢደሎ የሚለው በጣም ውሸት ነው። አታቆም ደንቢደሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታቆም፣ ስሙንም ላታቆ ትችላለች። የዛዲ ገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። ምንም ነገር በማለች ነገር የለ ከሐዋሳ ውጭ፣ ከደብረ ማርቆስ፣ ከሞጣ፣ ከምናምን ውጭ ማቀው ነገር የለም። በፍጹም የሚታየ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋበር፣ አሁን 2017 ነው። ኦልሞስት ሶስት ዓመት ሆኗል፣ ከሶስት ዓመት በላይ ሆኖልናል። እንግዲህ ፊልሙ የተሰራ መቼ ነው? እንግዲህ መቼውን አይታወቅም። ከእኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለስድስት ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገርኩት ሁሉ ትወና፣ አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲት አደርግ ያለው እንዲ ተጫጭ ያለው እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ እየተከፍሎ እየተፈልጦ እየተባለ አይደለም። እኔ ሙሉ ጤነኛ ነኝ፣ ዊዛውት ዊዛውት ካልብዬ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባል ምንም እንዴት ይውድኑ ይሻም ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልምና የሰጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤዛ ምኑ ነው ባለቤቷ ባንክ ነው የሚሰራው። እኛ ባለ ስራ ነው። ቤተሰቦቻችንም የደና ቤተሰብ ዘር ነው። ሁሉ ጋር ተሲደርስ የምትደርስ ደረጃ ያለች አይደለችም። አሁንም ሚዲያውም የሚያወጣው ነው። ተቸግረ መንገድ ላይ የሚያወጣ ነገር አላጋጠማትም። በጤናው እየታመመች ነው፣ እየታከመች ነው። ይህ ልብ ኬዝ አለባት ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወልተናል አሁን አጎታችን በቅርቡ መታወቁም ስለማይቀር ዶክተር ይመስገን አጎታችን እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣሉ። አግዙም ገንዘብ የለን ለወገን ለራሱ ወገን ነው ብለን በየፌስቡክ አለ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ ኢትዮጵያን ህዝብ እናመሰግናለን። ሚዲያዎች ነው አግዘውናል፣ ተባብረናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድኖ መጥቶ አብረን እየሳቀን ሰው እናትና አባቱ በህይወት እያለ በጤና እያለች፣ እኛ ደግሞ እግዚአብሔር ይመስገን፣ ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለ አለንላችሁ። ለእነ ሁሉም አንገቱ ይደፋ። የትናንት ማሳ ይገናል፣ አጎቴ ነጅ ያገኛል። በሱ ምክንያትም ማስ ዶክተር በቃ እቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብም። በዚህ አጋጣሚ ግን የኢትዮጵያ አንድ ሰው አይደለም የቀበረ እኔን አይደለም የገደለኝ የኔን ህይወት አይደለም ያበላሽ የኔን ትዳር አይደለም የሚያወጣበት የኔ እናት ብቻ አይደለም የሚወጠች የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለበ ሙሉ ሀገሪትን ሀገር ውስጥም ያለ ሀገር ውጭም ያለ ሙሉ ነው የተቀበረ እየተሳሳተ ተመረቀ ወይ ከልቤ ነው ያዘው። በቤተሰብ ሁሉም አንገት እንዲለፋ እኛ ብቻ አይደለም ሀገሩ በሙሉ ምክንያቱም እኛ ቤተሰቦችን፣ ሰዎችን ሳይማራ አስተምሮናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከምናገረው በላይ ማለት ነው እኔ ማለት ያው እንደኔ እንደኔ ማለት ነው እኔ የምኖረው ለቤተሰብ የክብር ተከብሮ የሚኖር እናት አባትን ሞቷል ማለት እኔ ከባድ እዛ ላይ ይህ ልጅ ነገር ከነገ ወዲያ ታሪክ ይቆይል አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ይህ ታሪክ ውሸት እንደሆነ ልጅን የሚያሳድግ አባት እንዳለው ህዝ ባንክ ነው የሚሰራው ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖረው። ስለዚህ ያው የልጁን ነገር ይህን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው። የማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት፣ እንዳልታገተች፣ ተደፍራ እንዳልወለደች፣ ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጅ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር ይሄ ፖለቲካል ኢሹ ስለሆነ ህዝብን ከህዝብ፣ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም የሚያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ፖለቲካል ኢሹ ስለሆነ ይህኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ መሆን አለበት። ያኛውን የባለፈው የተወራውን የመቀልበስ አለበት የኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነትን አስት አላየው ሜዳ ላይ ወጣች ያን ሜዳ ይዞ ሜዳው ደግሞ እውነት ነው ተብሎ ስለሚታስብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም መስተካከል አለበት ብዬ ነው እንግዲህ ቤተሰቦች ማለት ነው። ብርቱካንን በተመለከተ ሰሞኑ ላይ እጅግ በጣም አብዛኛው ህብረተሰብ ሲያወራበት ሲወያይበት፣ መንግስትም ትልቅ ትኩረት ሰጥቶት እውነታው እንደዚያ ያወቶታል ማለት ነው። እኔ ዋና ዋና ሀሳቦቹን ብርቱካን በአሁኑ ሰዓት ላይ ምን ደረጃ ላይ ነች? እንዴት ነው? ለምን ሰራችሁ የሚለውን ነገር ቀጨብ ቀጨብ ቀጨብ አድርጌ ዋናውን ነገር ለእናንተ አስተላልፌ መጥቻለሁ ማለት ነው። የቀረውን ደግሞ እናንተ የምትሉት ነገር ካለ በኮሜንት የራሳችሁን ሀሳብ የፈለጋችሁ ስን ማስቀመጥ ትችላላችሁ ማለት ነው። በቀጣይ በተለያየ ቪዲዮዎች እንገናኛለን። እስከዛው ግን ሁላችሁን ባላችሁበት ሰላማችሁ ብዝት ይበል። ባባይ